በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ መቤት የድንግል ማርያም የአስራት የቃል ኪዳን ልጆች የሊቀ መላኩ የቅዱስ ሚካኤል የነፍስ ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ ዛሬ ደግሞ የቅዱስ ሚካኤልን መልአካዊ እርዳታ ለማግኘት ምን እናድርግ ከእነዚህ ከአምስቱ አንዱን ብናደርግ የቅዱስ ሚካኤልን እርዳታ እናገኛለን በሚል ርዕስ ባጭሩ እንማማራለን። የቅዱስ ሚካኤል አምላክ ሚስጥሩን ይግለጽልን። የቅዱሳነ መላእክት ሹመት እንደ ሰው በፍላጎትና በተጽዕኖ አይደለም። ሰው በሰው ላይ የሚሾመው ለመገልገል ነው። የቅዱሳነ መላእክት ሹመት ግን ለማገልገል ነው። እንደ ሰው አንዱ መላክ አንዱን መላክ አያገለግልም። ቅዱሳን መላእክት የሚያገለግሉት እግዚአብሔርንና ሰውን ነው። ቅዱሳን መላእክት አገልግሎታቸው ሁለት ነው። አንደኛው ቅዱስ ቅዱስ ቅዱስ እያሉ ያለማቋረጥ እግዚአብሔርን ያመሰግናሉ። ሁለተኛው የሰው ልጅን ይረዳሉ፣ ያግዛሉ፣ ጸሎታችንን ቅድመ እግዚአብሔር ያደርሳሉ፣ የሰውን ልጅ ይጠብቃሉ፣ ይታደጋሉ። በነገራችን ላይ ከእመቤታችን ቀጥሎ ከፍጥረታት ወገን እንደ ቅዱስ ሚካኤል የከበረ አዛኝና ሩሩህ የለም። የቅዱስ ሚካኤል ልጆችና ወዳጆች ሆይ የቅዱስ ሚካኤልን ረድኤት በረከት እንዲሁም መልአካዊ እርዳታ ለማግኘት ከእነዚህ ከአምስቱ ከቻላችሁ አምስቱን፣ ካልቻላችሁ አንዱን አድርጉ። አንደኛው የቅዱስ ሚካኤልን ድርሳኑን በለተቀኑ አድርሱ። ሁለተኛው ቅዱስ ሚካኤልን ከራስ ፀጉሩ እስከ እግር ጥፍሩ መላካዊ መላካሉን እየጠራ እያነሳ እያወሳ የሚያመሰግነውን መልኩን ጸልዩ። ሶስተኛ በአቅራቢያችሁ ባለ ወይም በሌላ ቦታ ባለ በቅዱስ ሚካኤል ቤተክርስቲያን ሄዳችሁ አንግሱ። አራተኛው በቅዱስ ሚካኤል ስም ለነዳያን ዘክሩ ወይም መጽቱ። አምስተኛ ድርሳኑን ለማድረስ ታቦቱን ለማንገስ መልኩን ለመጸለይ በስሙ ለመዘከር ካልሆነላችሁ ካልተመቻችሁ ባላችሁበት ቦታ ሆናችሁ፣ አምላከ ቅዱስ ሚካኤል ስለ ቅዱስ ሚካኤል ብለ ጸሎቴን ስማኝ ይህንን ፈጽምልኝ ብላችሁ በቅዱስ ሚካኤል ስም አንድ አቡነ ዘበ ሰማያት ወይም አባታችሁን ብላችሁ ጸሉ። እነዚህም ብታደርጉ ወይም ከነዚህ ውስጥ አንዱን ብታደርጉ በእውነት የቅዱስ ሚካኤልን ረድኤት በረከት ጥበቃና መላካዊ እርዳታ ታገኛላችሁ። ቅዱስ ሚካኤልም በብርሃናዊ ክንፉ አቅፎ ደግፎ ከወር እስከ ወር ከአመት እስከ ዓመት ያደርሳችኋል። ሀይላጋንንትንም ከሕይወታችሁ ያርቅላችኋል። ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት ከዋነኞቹ አለቆች አንዱ ብሎ ስሙን ጠቅሶ የመላእክት ሁሉ አለቃ መሆኑንና እጅግ በጣም ተቸግሮ ለሚጠራው ሰው የሚራዳ መልአክ መሆኑን ተናግሯል። ስለዚህ ለነቢዩ ዳንኤል ያስፈለገ ቅዱስ ሚካኤል ለእኛ ለደካሞቹ አያስፈልግም? ነቢዩ ዳንኤልን ሊረዳኝ መጣ ቅዱስ ሚካኤል እርዳን ብለን ብንለምነው እኛን ለመርዳት አይመጣም? ይመጣል። ግን መጥቶ እንዲረዳን እኛም እንዳቅማችን ድርሳኑን፣ መልኩን መጸለይ፣ በስሙ ለነዳያን መዘከርና መመጽወት አለብን። ከነዚህ ውስጥ የተቻለንን አንዱን ብናደርግ ነቢዩ ዳንኤልን ሊበሉት የመጡትን አናብስት አፋቸውን እንደዘጋ የጠላት ሰይጣንን አፉን ይዘጋል። ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ አምስት ቁጥር ስምንት ላይ እኛን ለመዋጥ የሚያገሳ አንበሳ ብሎ የጠቀሰው ሰይጣን በዙሪያችን እንዳያገሳ ያደርግልናል። እንዲሁም ነቢዩ ዳንኤል በትንቢተ ዳንኤል በምዕራፍ አስር ቁጥር 21 ላይ ከሚካኤል በቀር ማንም የሚያጸናኝ የለም እንዳለ ቅዱስ ሚካኤልን ከተማጸን ነው ከለመን ነው በሃይማኖት፣ በምግባር፣ በጾም፣ በጸሎት፣ በስግደት እና በተጋድሎ ህይወት ያጸናናል ያግዘናል ያበረታናል። በክፉ መናፍስትም ውጊያ ከጎናችን ይቆማል። ገድለ ቅዱሳንም ብታነቡ ቅዱስ ሚካኤል ያልረዳው፣ ያላገዘው፣ ያላበረታው፣ ከስጋም ከጠላት ሰይጣንም ያልታደገው በተጋድሎ ህይወት ከፍጻሜ ያላደረሰው አንድም ጻድቅ የለም። ሁሉም ማለት በሚቻል ደረጃ ቅዱስ ሚካኤል ረድቷቸዋል፣ አግዟቸዋል። ገድለ ሰማዕታትን ብታነቡ አብዛኞቹን ሰማይታት በሰማዕትነት እንዲበረቱ በደማቸው እንዲጸኑ ቅዱስ ሚካኤል ሲያግዛቸው እናያለን። ነቢያትን፣ ሐዋርያትን፣ ቅዱሳንን፣ ሰማዕታትን እንደረዳቸው እኛንም እንዲረዳን ቅዱስ ሚካኤልን እንማጸነው። ነው በመጨረሻም ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። ቅዱስ ሚካኤል ሰይጣንንና ሰራዊቱን ድል የነሳ ነው። ቅዱስ ሚካኤል እስራኤልን ለአርባ ዘመን በበረሃ የመራ ነው። ቅዱስ ሚካኤል ለእግዚአብሔር ህዝቦች የሚቆም ነው። ቅዱስ ሚካኤል ለሰው ልጆች ምሕረት የሚለምን ነው። ቅዱስ ሚካኤል ለሚድኑ ሰዎች አጋዣቸውና ረዳታቸው ነው። ቅዱስ ሚካኤል ጠባቂ መልአክ ነው። ቅዱስ ሚካኤል በጌታ ምጽአት ጊዜ የመለከት ድምፅ የሚያሰማ አዋጅ ነጋሪ ነው። ሙታንን በመለከት ድምፁ የሚቀሰቅስ መልአክ ነው። ቅዱስ ሚካኤል ከክብሩ የተነሳ ምድር በመላ የሚያበራ ባለስልጣን ነው። ገናናው መልአክ ቅዱስ ሚካኤል ሁላችንንም በያለንበት በብርሃና ክንፉ አቅፎ ደግፎ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ሰይፈ ነበልባሉን ይዞ ይጠብቀን፣ ለዓመቱ በሰላም በጤና በጥበቃው ያደርሰን። ውስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆዩ።